ሰላም ሰላም ሰላም ውድ የተዋቡ ቱብ ተመልካቾች እና ተከታታዮች ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ በአዲስ ነገር ተከስተናል። እንዲህ በማረ ሁኔታ ከቅጠል ጋር ተያይዘን መተናል። እንግዲህ ተመልሰን በዚህ ሁኔታ ላይ መተናል እላችኋለሁ፣ ግዶቼ ዛሬ እንግዲህ ጠቡሌ አብረን እንሰራለን ማለት ነው። አብዛኛው ጊዜ ጠቡሌ ሲሰራ በየሀገሩ ይለያያል ማለት ነው። እኔ ማቁ አሰራርና በየስፍራው ያለው አሰራር በጣም ነው የምንለያየው። ገርሞኛል እና እንግዲህ ዛሬ አብረን እንሰራለን እላቸዋለሁ እዚህ ጋር ቅጠሉን እንግዲህ እያስተካከልኩኝ ነው። እንደዚህ ካስተካከልኩኝ በኋላ ጥብ ተደርጎ እንትን ሲደረግ ይመከራል። ያው አትክልት የሆነ ነገር ሁሉም መጀመሪያ ታጥቦ መከተፍ ስላለበት ማለት ነው ነገር ግን እኔ እንደዚህ ካደረግኩኝ በኋላ ፎፍ ስለማደርገው ወይም ደግሞ ጓንት ስለማደርገው ድቅቅ ብሎ አይከተፍልኝም። እንደዚህ ልቅምቅም አድርጌ እያየሁኝ ከዛ በኋላ እንትን አደርጓለሁ ማለት ነው። ከትፏለሁ። ከዛ በኋላ እዚ ስፍ አድርጌ ደግሞ አጥቧለሁ ማለት ነው። እዚህ ጋር እንግዲህ ሳስተካክለው እያየኋቸው ነው ማስተካክላቸው እላችኋለሁ። ውዶች እንዴት ነው እናንተ ስትሰሩስ? እንዴት ነው እስቲ፣ የእናንተም ደግሞ የተሻለ ነገር ካለ አሳውቁኝ ማለት ነው። እንግዲህ ይኸው ለቅም ያልጨረስኩኝም፣ እንግዲህ ለሰው ቤት የሚሄድ ነው። ይሄ እየሰራውት የነበረ ለእኛ ቤት እንኳን አይደለም። ለእኛ ቤት ከሆነ አንድ ፍሬ ራሱ ይበዛቸዋል፣ አይጨርሱም እና ወደ እንግዳ ቤት ይዛ ልትሄድ ነበር። ይሄን እየሰራሁት እንግዲህ ቁጭ ብዬ በቃ እየለቀምኩኝ ማለት ነው። ከዚህ ደግሞ በጣም እንትን የምላይ ነገር የሚከብዳኝ ነገር ከመክተፉም በቃ ቁጭ ብዬ ለቃቅሜ ማስተካከሉ ነው የሚከብደኝ ማለት ነው። እና ትማትሙ ድቅቅ አርጎ መክተፍ እሱ ነው ትንሽ ጊዜ የሚወስድብኝ እና ስለዛ ጊዜ ያለ ከሆነ ጥብ አድርገን አስቀምጠን፣ ወይ ደግሞ በማድረቂያው አድርቀን ብንከትፎም አሪፍ ነው ብዬ አስባለሁ። እላችኋለሁ ውዶቼ፣ እንግዲህ ያው እስከሆነ አልጨረስኩኝም እየሰራው ደግሞ ለማውራት አልተመቸኝም እና ቀረስኩኝ። እንግዲህ ይሄ ነው እላችኋለሁ፣ ውዶቼ። እስቲ ቀጣይ ደግሞ ምን ምን እንዳደረግኩ ነግራችኋለሁ። በዛ መሀል ላይ ዝማሬ ጋብዛችኋለሁ። እንግዲህ ይኸው አራት ፍሬ ነበረ። አራት ፍሬም ለቃቅም ያለው አሁን ወደ መክተፉ አያቸው ትማትሙ እንዴት እንደሚከብደኝ ማለት ነው። አያልቅልኝም ቶሎ እንደዚህ ስለምከትፈው ደግሞ የሆነ አይመቸኝም ቶሎ ለመክተፈ ራሱ ያው በእጅ ሲሆን ይቀላል፣ ግን እንደዚህ አይነት ነገሮች ደግሞ በእጅ ሲነካ እንትን አይሉም፣ ነፃነት አይኖርም። ለዛ ነው አብዛኛው ጊዜ ምግቦች ላይ ጓንት እለብሳለሁ ማለት ነው። እነሱ ብሉኝም ባይሉኝም እኔ በራሴ እለብሳለሁ ማለት በቃ፣ በነፃነት ለመስራት ይቀላል ማለት ነው። ለዚህ ቤት አዲስ የሆናችሁ እስቲ ሰብስክራይብ አድርጉኝ ውዶቼ፣ እስቲ ቤተሰብ አድርጉኝ። አንድ ሺ አስገቡኝ። አንድ ሺ የራሱ እስካሁን አልገባውኝም። አንድ ሺ አስገቡኝ። እንግዲህ ኸው ቲማቲሙን ጨረስኩኝ። አሁን ወደ ባዱኔ መጥቻለሁ ማለት ነው። ባዱኔን ልከትፈው ነው። እንግዲህ ኸው ደቅቅ ድብን ነው ያደረግ ነው። አላተረፍ ነው ግን እንዴት ነው ደቁ አላደለ። ከዚህ በላይ ደቅ መቸስ ደሞ ስከትፎ አንዴ ተቡ ላይ ሲከተፍ ያው መልኩ እንትን ለማለት አሪፍ ነው ድቅቅ አይልም ወለ ጥፍት አይልም ማለት ነው እንግዲህ ይኸው የከተፍኩኝ ትማትም አሁን እንግዲህ ለትማትም የሚያስፈል ለምን የሚያስፈልጉ ነገሮች ልሰራ ነው እዚህ ጋር ሎሚ ጨምሬያለሁ አንድ ሎሚ ነው ጨመቅኩኝ እዚ ጋር ሽንኩርት ነው የጨመርኩኝ። ሎሚ ውስጥ ሲጨምር ሽታ ይጠፋል። ለዛ ነው ሎሚ ውስጥ የሚጨምረው ሽንኩርት ጨምር ያለው። ከዛ ደግሞ ቦርገር ቦርገር ልጨምር ነው ማለት ነው። ቦርገር ይወዳሉ። ያው ካለም ከሌለም ችግር የለውም፣ ግን ይወዳሉ። እዚ ጋ ይኸው ቦርገር ሞቅ ባለ ውሃ አጠብኩኝ። ለትንሽ ለአንድ ደቂቃ ያህል ሁለት ደቂቃ ያህል በሙቅ ውሃ ዘፈዘፍኩኝ፣ ትንሽ በሰላለኝ። ጨመርኩኝ ማለት ነው። ይኸው አሁን ሎሚ ጨምሬያለሁ፣ ሽንኩርት ጨምሬያለሁ፣ እንዲሁም በርገር ጨምሬያለሁ ማለት ነው። እንግዲህ ወደዛ ጠጋ ብያለሁ፣ አሳያቸዋለሁ ብዬ ነበረ። ትማትም ሆና አያችሁ፣ እዛ ጋ ደግሞ ባዶን ያለ። እዚህ ጋር ዛይት፣ ዛይቶን እጨምርበታለሁ። በነገራችን ላይ ሰላጣ ላይ እና ጠቡሌ ላይ አንተ ዛይት ትንሽ በዛ ስል ይጣፍጣል ማለት፣ እኔ አሰራር ብቻ እንደሆነ አላቅም። ሎሚ እና ዘይት ነጭ ወበት ላይ ወደ መካከለኛ ሲሆኑ ይጣፍጣሉ እና ያው እንደዚህ ያደረግኩኝ ላችኋለሁ ውዶቼ። እዚህ ጋር እንግዲህ ጨው የጨመርኩኝ ነው። ኋላ በዛውትም ጨው ልኩም ስለማወቀው እዚህ ጋር ቁንዶ በርበሬ ለማምጣት ሄጄ በዛው ጠፋኝ። ጠፍቶብኝ የፈለግኩኝ ነው መሰለኝ ቁንዶ በርበሬ። እንዲሁም ደግሞ ናና ደረቅ ካለ ትንሽ ዬ ቢደረግ አሪፍ ነው፣ ያው ለአፍ ይጣፍጣል። በተለይ ቁንዶ በርበሬ ትንሽ ዬ ስናደርግ የሆነ ለጣዕም እንትን አለው ማለት ነው። ናናም ትንሽ ደረቅ ካለም እርጥብም ክትፍ ተደርጎ ሲጨመር ያው ደስ ይላል፣ ለጣዕም አሪፍ ነው። እንግዲህ ይኸው እንደሚታዩት ሱስ አዘጋጅቻለሁ። አብዛኛው ጊዜ ለምንድን ነው እንደዚህ አያዘጋጁም? እላይ ላይ ላይ ስለሚጨምሩ አንዳንዴ ስሰራ አይጣፍጥም። እንደዚህ ግን በእኔ ያው ሰላጣም ስሰራ እንደዚህ ነው ምሰራቸው ማለት ነው። በቃ ከዛ በኋላ በላይ ላይ ጨምራለሁ ያዘጋጀሁት እዚህ ላይ አሁን። ሲጨመቅ እንትን አይሆንም ሎሚ እዚህ ላይ ተጨምቆ ጨው እዚህ ላይ ተነስንሰው፣ ያው ምንም አይደለም፣ ግን እንደዚህ ደግሞ እየተሻለ ነው። ሁሉም ድብልቅልቅ ያለ ስለሆነ እዩት ያው እዚህ ጋር ለማስል አልፈለግኩኝም። እንደዚህ ብሄድ ነበር ለምን እንግዳ ጋ ሌላ ቦታ ስለሚሄድ አልፈለግኩኝም። ግን ቁጭ ከምል ብየት በትንሹ እንትን አደረግኩኝ። ከዛ መልሼ አማሰልኩኝ ማለት ነው። በቃ ከእንትን ከዳድኜ ለማስቀመስ ፈለግኩኝና አማሰልኩኝ። ሳማስለው ደግሞ በጣም አማረ። አያችሁት። ያው በደንብ እንትን አላደረኩኝም። ዛይቱ እና ለውሚዎች ወደ ውስጥ እንዲገቡ ፈልጌ ነበረ። እዚህ ጋር ቦርጎር ነበረ የተረፈ እንግዲህ ለው ላይ ጨመርኩኝ ነው አሁን ያደበላለኩኝ ነው። አያችሁት ያው ቦርገሩ ብቻ በላዩ ላይ ቁጭ ብሎ እንትን እንዳይሆን እንዳያስጠላ፣ እንደዚህ ድብልቅልቅ አደረግኩኝ። ደግሞ ስቀምሰው እንዴት እንደሚጣፍጥ ብታዩት በጣም ነው የሚጣፍጠው። እና ይኸው ጨረስኩኝ። ያ ዜጋ ቀመስኩኝ ነው እንግዲህ እያልኩ የነበረ ግን አልታየም። እውነት በጣም ነው የምጠፍጠው። እዚህ ጋር እንግዲህ ሰላጣ ማን ነው ከስ አለ ማለት ነው። ከሶችን እንደዚህ ያቆማቸዋለሁ። አንዳንድ ሰው ምን ያደርጋል? ይሄን ከስ እየወስድና ልክ እንደ ማንኪያ አድርገው በራሱ በከስ ላይ ጨምሮ ይበላል ማለት ነው ለዛ ነው እንደዚህ ማድረገው። ግን ትንንሽ ቢሆኑ በጣም ያምር ነበረ። ትንንሽ ካሶች አልነበሩ፣ ስለዚህ ትልልቅ ነው ያደረግኳቸው። ብቻ ግን ምንም አይሉም፣ ያምራሉ። ከዛ እንግዲህ እጥፍ አድርጌ ክድ እናደርገዋለሁ። እዛ ወስዶ ሲከፍቱ ያው እንትን ይሆናል ማለት ነው። በጣም ደስ ይላል። እና አሳ አሁን ቆይ ይታይ ይላቸዋል አለ። ሌላ ራሱ ብቻውን የቀረጽኩት ማለት ነው፣ ከሰራሁኝ በኋላ እና በጣም ነው የሚያምረው። ይሁት እዚህ ጋር አያምርም? በእናታችሁ የእውነት በጣም ነው የሚያምረው። ለእኔ ግን በጣም ተመችቶኛል። እና እስ እናንተስ ምን ትላላችሁ? እናንተ ሀሳባችሁ ምንድን ነው? አስተያየታችሁ ምንድን ነው? አሪፍ ነው ትላላችሁ፣ ወይስ የቀረው ነገር አለ? እናንተ የምትጨምሩት ሌላ ነገር አለ? እስቲ ያላችሁ ካላችሁ አውሩኝ፣ ንገሩኝ። እላችኋለሁ፣ ወዳችኋለሁ። ወይም ቤት ደምሩ